ሰላም ሰላም፣ ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ፣ እንደምን ቆያችሁኝ። ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን አላችሁ ማለት ትፈልጋለሁኝ። ዕለተ ማክሰኞ ሰኔ አራት ሁለት ሺህ አስራ ሰባት በኢትዮጵያ ዘመን አቆጣጠር ጁን ቴን ቲዩኒ ቲዩኒ ፋይቭ በጎርጎሳውያን የዘመን አቆጣጠር የጋቱሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ሶት እንደምታደርጉት ላይክ አድርጉ፣ ሸር አድርጉ። ሀሳብ አስተያየታችሁን አስተያየት መስጫ ውስጥ አካፍሉ። ምናልባት አስተያየት መስጫ ውስጥ ሀሳብ አስተያየታችሁን አካፍሉ ስል በአትሌት በአትሌት ገለቴ ዙሪያ ባክህ አንድ ነገር በል፣ ምንድነው ሀሳብህን አላካፈልከንም የሚል አስተያየት አንብቤ ያለሁኝ። ጌትነት እንዴት ነህ? ከሰሞኑ እየወጣው ባለው ጉዳይ ላይ በግፍ ሀብቷን በተነጠቀችው አትሌት ጉዳይ ላይ እስካሁን ሀሳብህን አላካፈልከንም። ስለ አትሌት ገለቴ ቡርቃ መጀመሪያ እስኪ ሀሳብ አካፍለን የሚል ትናንት የጻፋችሁልኝ ያላችሁ ምንድን ነው። በዚሁ አጋጣሚ ከዚያም ጋር ተያይዞ ደግሞ በአትሌት ከዚህ ቀደም ከባለቤቷ ጋር አትሌት ደራርቱ ቱሉ እንዲህ አይነት ችግር ገጥሟት ወይ ጀስት ባለቤቷ ሀብቷን ቀምቷት፣ የቀድሞው ጠቅላይ ሚኒስትሩ መለስ ዜናዊ እንዲያርጎ አስመለሰላት የሚል ስለ አስፈጻሚው አካል የሚነሳ ነገር ነበረ። ምንድነው? አስፈጻሚው አካል ወይ ጠቅላይ ሚኒስትሩ መለስ ዜናዊ ማለት ነው ባለቤቷን ጠርቶ ኦፍኮርስ፣ ሌላም ናሬሽኖች አሉ፣ በየጊዜው ዝም ብሎ ዲቨሎፕ የሚደረጉ። ደራርቱ እንዲህ አለች፣ ደወለልኝ፣ ከዛ ደውሎ እኔን አገኘኝ፣ አስጠራኝ ምናምን የሚሉ ናሬሽን አለ። የድምፅ መረጃ አለ ወይ? የቀብሩ ጊዜ ነው እንዲህ ብላ የተናገረች የሚሉ ብዙ ነገሮች ይመጣሉ። ሪሊ እንደዛ አይነት መረጃ አለ ወይ? አንድ ነገር ነው። እሱስ ቢሆን እኔ የአትሌት ገለቴ ቡርቃ የደረሰባት በደል ከሰው ሳቤ በላይ ነው። በነገራችን ላይ ጀስቲስ ቢዮንድ ኢማጂኔሽን ነው። ራሽናል የሆነ ሰው ሀብት ይፈልጋል፣ ሀብት ገንዘብ ይፈልጋል። ግን ኦኬ በትዳር ተጣምሮ ባልና ሚስቱ ነው፣ በሃይማኖት ተጋብተው ቸርች ውስጥ ፕሮቴስታንት ቸርች ውስጥ ከዛ ሙሉ ሙሉ ልጅ አድርጎ ወስዶ ሀብቱን ራቁቱን አስቀርቶ ያ የሚታሰብ አይደለም። ግን አስፈጻሚው አካል ጠቅላይ ሚኒስትሩ እንዲገባ እና በቃ በልዩ ሁኔታ ፍትህ እንዲያሰጥ የሚለው ጉዳይ ጤናማ ነው እያለምንም ምንም ጥርጥሬ ነው። አትሌት ገለቴ ቡርቃ የህዝብ ልጅ ነች። መቶ ሰላሳ ሚሊዮን ህዝብ ነን። ሃምሳ ሚሊዮን ህዝብ ወይ የኢትዮጵያ ባለሀብቶች በልዩ ሁኔታ የገለቴን እንባ ማበስ ይቻላል፣ ገንዘብ በመስጠት ግን፣ ገንዘብ አይደለም የገለቴን የሚያብሰው። ምን ቢሆን ነው? ምን አይነት የፍርድ ቤት ሂደት ነው? አስር ቤቶቿን በላዮቿ ላይ ስትሸጥ ቋሄድ እያለ ውልና ማስረጃ ምንድን ነው የሚሰራው? መስማት አለብን። በዛ ሁሉ ሂደት ምንድን ነው ያጋጥመው የሚለውን ማወቅ መቻል አለብን እና የምንሰጠው አስተያየት ልባችንን ስለተሰበረ ብቻ እንደው መለስ እንዲያደረገ ምናምን ጠርቶ ደግሞ ኖቴብል የሚባሉ አስፈጻሚው አካል በፍርድ ቤቶች ጉዳይ ጣልቃ መግባት የለባቸውም ብለው ነገ የሚከራከሩ ሰዎች ግን እንዲህ ያደረገ ጠርቶ ግማሽ በቃል ሌላው መልስላት አለ ወዘተረፈ የሚሉ እንዲህ አይነት ናሬሽኖች ጠቃሚ አይደሉም። ግን ጠቅላይ ሚኒስትሩ ይስማኝ ብላለች። ገለቴ እያለቀሰች ገመዳሾ ላይ አይሆፕ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብሔራዊ ጀግና ነች ገለቴ የኢትዮጵያን ባንዲራ ተሸክማ ነው በዓለም ሁሉ የዞረች ገለቴ ቡርቃ ኢትዮጵያ እየተባለ ነው ያስጠራችን ጠርተው እንደሚያናግሯት የፍርድ ሂደቱንም እንደሚከታተሉላት እንደሚከታተሉ ማለት እንደ ማንኛውም ኢትዮጵያዊ ፍርዱ በትክክል መፈጸሙን በይግባኝም እንደገና በተለይ አሁን አንዱ የቀረበው በዝቅተኛ ዋጋ ይሄ ሉዝ ሉዝ የሚባለው በቃ በዝቅተኛ ዋጋ እንደተሸጠ እየተመሰለ የቀረበው ነገር ይሄ ሁሉ ለዛ ነው በነገራችን ላይ አንዳንዶቹ የፕሮፐርቲ ቫሉዌሽን ኢቫሉዌሽን የሚያስፈልገው ለዛ ነው። ኢንቨስት ያ ነው ማለት የምፈልገው ከንዴታችን ከቁጭታችን፣ ከመብሰልሰላችን ሴት ልጅ አለኝ እኔ፣ እናቴ ሴት ልጅ እህት አለኝ፣ ባለቤት አለኝ። ያ ሴቶች ላይ የሚደረግ በደል ወንጀል፣ በነገራችን ላይ የማህበረሰባችን ስልጣኔ የት ደረጃ ላይ ነው ያለ የሚለውን የሚያሳይ ነው። የትኛውን ማግሪዩ ዳታ የጀንደር ቤዝድ ቫዮለንስ የሚፈጽም ዝቅ ያለበት ሀገር ዝቅ ያለበት ማህበረሰብ በኢኮኖሚ የበለጸገ ከፍ ያለ ማህበረሰብ ነው። የሴቶች ጥቃት ከፍ ያለበት ኋላ ቀር ሀገር የፕሪሚቲቭ ኮሚኒቲ ነው። ፖለቲካል ኢኮኖሚውም ሌበር ቤዝድ የሆነ ሀገር ላይ ነው እንደዛ የሚፈጸመው። ሌላ ጉዳይ እንዳይሆን በጣም ኢኮኖሚያቸው ዝቅ ያለ የጉልበት ኢኮኖሚ ላይ እየተመሰረተ ይሄ እርሻ መቁረጥ ምናምን የሆነ ወደኋላ የቀረ ማህበረሰብ ነው ያ፣ ማለት በሰለጠነው ዓለም በሰለጠነው ዓለምም ጾታዊ ጥቃት የለም እንዲ ዜሮ ነው ማለት አይደለም። ዳታዎች የሪሰርች ዳታዎች የሚያሳዩት አንድ ሀገር እየሰለጠነ ማህበረሰቡ እየነቃ ወይ ኦፍ ላይፍ ስታይል ኦፍ ላይፍ በጣም ሞደርናይዜሽን ራሱ ሞደርናይዜሽን ምንድን ነው የሚለውን እሱን ለሌላ ክርክር እንዳይዳረገን፣ እሱ እያደገ ሲሄድ እየሰለጠን እንመጣለን። ለዛ የሚሆን ሴቶች ሚስቶቻችን ናቸው፣ ሴት እናት ነች፣ ሴቶች ኢኮኖሚው ውስጥ ከፍተኛ ሚና አላቸው። ሴቶችን ማብቃት ጀንደር ሚኒስትሪ ሚን ከፖለቲካ ቋንቋነት ወይም ዝም ብሎ ከተራ የቃላት ኳኳታነት ባለፈ ከታች ጀምረን ሕፃናት ልጆቻችን ላይ መስራት መቻል አለብን። ሰው ፍርድ ቤቶቻችን ራሳቸውን እንዲፈትሹ ከዚህ ጀርባስ ምን አይነት አትሌት ገለቴ ቡርቃን አንገቷን ያስደፋው ጉዳይ የዚህ እስኪ ደርስ ድረስ ምንድነው የተፈጸመ የሚባለው በደንብ መታየት መቻል አለበት። እና ከ2010 ዓመት ጀምሮ ፍርድ ቤት ሰባት ዓመት ሙሉ ስትንከራተት አይነው ለጓደኞቿ እንደተናገረች ለአትሌቶች የማያውቁት የለም። እነዚ ሁሉ አትሌቶችስ ምንድን ነው ያለው የአትሌቶች ሶሻል ላይፍ ማህበራዊ ህይወት ምንድን ነው የሚመስለው የሚለው በደንብ መፈተሽ መቻል አለበት። ኤኒዌይስ የህግ ፍርድ ቤቶች እንደ ቼዝ እኔ የአትሌት ገለቴ ቡርቃ ተብሎ ቼዝ ዲቨሎፕ ያ ኬዝ መዘጋጀት መቻል አለበት። ምንድን ነው የሆነው? ውክልና መስጠት ምንድን ነው የሚመስለው? በዚያ ውክልና በመስጠት አይኖ ይሸጣል ይለወጣል። ግን ውክልና ስርዓታችንስ እኔ ለምሳሌ ባለቤቴ ሙሉ ንብረት የመሸጥ የመለወጥ ውክልና ብትሰጠኝ ንብረቱን ስሸጥ ባለቤት እንድትፈርም እሷ ካልፈረመችበት ካልተስማማችበት ውድቅ እንዲሆን መደረግ መቻል አለበት። አትሌት ገለቴ ቡርቃ ኬዝ ዲቨሎፕ ሎ ኬዝ ዲቨሎፕ መደረግ መቻል አለበት። ሌሎችም ከዛ ጀርባ ያሉት አሴት ቫሊዩሽን ላይ አራት ሚሊዮን አምስት ሚሊዮን ሊያወጣ የሚችል ቤት በአምስት መቶ ሺህ ብር የተሸጠበት እና እነዚህ እነዚህ ነገሮች ልዩ እኔ የህግ ባለሙያዎች ብዙ እንድትሉ ከናንተ እዚህም ካላችሁ ጋት ሚዲያ ውስጥም ካላችሁ ከናንተ መስማት ፈልጋለሁ ማለት ነው። ይህም ብዬ እንግዲህ በትናንትና ዕለት የፌዴራል ፖሊስ መግለጫ አውጥቷል። በሲዳማ ቡና እና በወላይታ ድቻን በተመለከተ አስቀድመን በዛው ቀን እንዳልኳችሁ፣ በዛው ቀን ጨዋታው እየተካሄደን ምንም አንድ ጥይት ወደ ላይ ተተኩሷል። ባይን ያየሁትን ነው ሪፖርት ያደረኩ። አንድ ጥይት ጀስት ዋን፣ እሷ አንድ ጥይት ለምን ተተኮሰች? እንግዲህ እሱም መከራከር ይቻላል። ግን አንድም እኔ ባየሁት ነው፣ ኦን ዳት ስፖት ጀዋር መሐመድ እና ሌሎች ሁለት ሰዎች በክፉኛ በጥይት ተመቱ። አንደኛው ወጣ፣ አንደኛው ዘውዲቱ ሂዷል ብለው ሲጽፉ፣ ሌሎችም የተገደሉ አሉ ብለው ሲጽፉ አይ ዋዝ ን ስፖርት እዛ ቦታ ነበርኩ። ፊት ለፊት ከኪን ሱፐር ማርኬት ወደ ላይ ካለ ካፌ ነበርኩ ከአንድ ወዳጀ ከሆነ እና ጥይ ሲተኩስ ምንድን ነው ምናምን ብለን ያው ጨፈረዋለ። በጣም ነው ደስ የሚለው። እንግዲህ ስፖርት በሽሽቃ አለው ምን አለው ይሄ የምታዩት ነው። በእንግሊዝ ፕሪሚየር ሊግም በሌሎችም እኛ ሀገር ጋር የተወሰነ ከበድ የሚያደርግ ነገር አለው ለምሳሌ የአበበ ቢቂላ ስቴዲየምን የምታስታውሱት ነው፣ ሙሉ ንብረትን የወደመው ሌሎች ደግሞ የነው ቋንቋ ላይ ማንነት ላይ ደግሞ መሰረት ያደረጉ ብሽቆች አሉ። እነዚህ ነገሮች በአንድ ቀን ኦቨርናይት ሊጠፉ አይችሉም። እንግዲህ የደጋፊዎች ማህበር ራሱ ስፖርት ክለቡ መስራት መቻል አለበት። ሶ ድንጋይ በጣም ከፍተኛ ውርውር ሲሆን ስቴዲየም ዙሪያ ላይ ያሉ ካፍቴሪያዎች ወንበሮቻቸውን ያስገቡ ሲሯሯጡ፣ አንድ ጥይት ተተኮሰ በዛ ሰዓት አንድ ሰው ተገደለ፣ አንድ ሰው ወደ ዘውዲቱ ሆስፒታል ሄደ ሲባል አይስዌር ረጌትነት ነው። ይህ አንደበት ይዘጋል። የተመታ ሰው አልነበረም። ዱላ ያረፈበት ሰው አልነበረም። ቀደም ብሎ ግን እዛኛ እኔ እዛ ቁጭ ብለን ቀደም ብሎ ማታውኑ እንድ ረብሻ እንደነበረ ማታ ማታ ለጠዋት ለቀን ጨዋታ ማታውኑ ረብሻ እንደነበረ በተለይ መርካቶ አካባቢ ከዚህ ከመርካቶም ሳይሆን ወደ ጥቁር አንበሳ ጀርባ በነበሩ ሰፈሮች አዲሱ ገበያ አካባቢ ረብሻ እንደነበረ ማለት በደጋፊዎች መካከል። ይሄንን እንግዲህ ያለኝ መረጃ እሱ ነው። ዞሮ ዞሮ ያኔ ምንም አልሆነም፣ ግን የሆነ ልጅ ፎቶ ተለጠፈ ሞተ ተብሎ ማለት ነው ዘንድ ልጁ ራሱ አልሞትኩም አለሁ አለ። እንግዲህ ይህ ነው ከባድ ነው፣ ከባድ ነው። እኔ የምላችሁ አንደኛ እንግዲህ ዛሬ ጊዜ አንድ ፖለቲከኛ ያ ልጅ ሞተ ብሎ ሲያስብ ወይንም መረጃውን ሲያጋራ ከራሱ የፖለቲካል ኢንተረስት አንጻር ነው። ኦኬ፣ ለምሳሌ ሲዳማና ወላይታ ናቸው እየተጫወቱ ያሉት ወይ ጥይት ተተኮሰ ሞተ ተባለ። ከዛስ ወላይታ ላይ ረብሻ እንዲነሳ ፕላኑ፣ ማንነት ተኮር የሆነ ቅርጽ ያለው እዚህም ሆ ብሎ ሰው እንዲወጣ ያ ነው እንግዲህ ዓላማው በውሸት ፍጹም ውሸት እና ልጁ እንግዲህ ፎቶ የተለጠፈው ጀዋር መሐመድ ላይ ፎቶ የተለጠፈው ምንድን ያለው እናቴ ልጅሽ ሞቷል ተብላ እያለቀሰች ነበር። ነገር ግን ድንኳን ተጥሎ ቤተዘመድ ልቅሶ ከመቀመጡ በፊት እናቴና ቤተሰቦችን አረጋግቻለሁ አለ። አብዮት ጩሎ የሚባለው ልጅ ሞቷል ተብሎ የተሰራበት አልሞትኩም አለሁ ያለው ማለት ነው። እንግዲህ ዛሬ በእግር ኳስ ደጋፊዎች ላይ በተተኮሰ ጥይት የተገደለው ወጣት ነው፣ በረከት ሐማ ይባላል ብሎ የለጠፈው ይህን ልጅ የፎቶው ባለቤት በረከታማ ነው። እሱ አብዮት ጭሎ ነው። እና ትክክል ነው። የወላይታ ዲቻ ደጋፊ ነኝ። ነገር ግን የሁለተኛ ድግሪ የመመረቂያ ጽፌን የማቀርብበት ዕለት ስለነበር ወደ አዲስ አበባ አልሄድኩም ከጨዋታ ነገር ግን ከጨዋታው መጠናቀቅ በኋላ በርካታ የማህበራዊ ሚዲያዎች ፎቶዌን እያሰራጩ በጸጥታ ኃይሎች ተገድሏል የሚል መረጃ ደጋግሜ ስመለከት በጣም ነበር የደነገጥኩት። በወላይታ ድቻ ስፖርት ክለብ ማልያ የተነሳሁት ፎቶ እና የተሰራጨው ፎቶ የራሴ ፎቶ ቢሆንም ፎቶው ግን ሌላ ቦታ የተነሳሁት ነው። አዲስ አበባ አልነበርኩም፣ አልሄድኩም። ከወላይታ ዩኒቨርሲቲ የሁለተኛ ዲግሪ የመመረቂያ ጽሑፌን ያቀረብኩበት በዛው ቀንና መመረቄን ያረጋገጥኩበት ነው። ፈታኞቼ እና አማካሪዎቼ በተረጋጋ መንፈስ ጥናታዊ ጽሑፌ እንዳቀርብ አግዘውኛል። ሰኞ ቀን ማለት ነው ያቀረበውና እንዲያውም ምን ይላል እሱ? ምን ይላል በህይወት አለሁ፣ አልሞትኩም። አንጆኔ የጭሎ ወይንም አብዮ ጭሎ እባላለሁ። በማህበራዊ ሚዲያ ላይ በስህተት ይህንም ፎቶ እየተጠቀሙበት ነው። እባካችሁ ያልተረጋገጠ ዜና ማህበራዊ ሚዲያ ላይ በማሰራጨት እንዳትሳቱ፣ ሌሎችንም አታሰስቱ። እኔ በህይወት አለሁ ይላል ይሄ ነው። በውሸት ዜና ያልሞተው ሞተ ይባላል። አላማው ምንድን ነው? የወላይታ ድቻ ደጋፊ በአብዛኛው ገስት ፍሮም ያው እንግዲህ ይህንስል የሊቨርፑል ደጋፊ ወይ የአርሰናል ደጋፊዎች በሙሉ የለንደን ነዋሪዎች ወይም እንግሊዛውያን ናቸው ማለት አይደለም። ያው እኛ አገር ላይ ምለውን የምትረዱ ይመስለኛል። ሰው የማንነት ቅርጽ ለመስጠት ያን ግድያ ያልሆነ ነገር በማራጋ ይሄ ነው ድህረ እውነት የሚባለው ይሄ ነው ዘንድ ተቀናሽቶ አድማሽ ተመልካቹን ተከታዩን ሁለት ሚሊዮን አካባቢ ተከታዩ ያለው እሱን የመናቅ ይቅርታ እንኳን ለመጠየቅ የማይፈልጉ በተለመደበት ደግሞ ትናንት ቦይኮት በደሌ ወይ እንደዚህ እንደዚህ ብለ ወይ ማስተር ፕላን እንደዚህ ብለ በውሸት ወይ ትንሽ እውነት ላይ በጣም ብዙ ተጋኖ ስልጣን፣ ከዚህ በፊት ደጋግሜ ለማቅረብ ሞክር ያለው አንድ ሰው ስልጣን መሻት ኃጢአት አይደለም። ለምን ስልጣን ፍላጎትህን ግብህን፣ ለህዝብህ ያለህን ግድ የለም ችግር የለውም። ለህዝብህ ያለውን ድሮ ድሮ አላማህን፣ የተደራጀ አላማህን የምታስፈጽምበት ነው ስልጣን። ነገር ግን ስልጣን እንዴት ነው የሚገኝ? በማጠራመስ በመለላክ። ትናንት ታግለን አሸነፍናቸው ጣልናቸው ብለህ ከበሮ አስመትተህ እኛ ጀግና ነን ይሄው ጀግና መሆናችንን ወቁልን። ትናንት ከሰባት ዓመት በፊት እንዲያርግን ስርዓት ገልብጠናል ብለህ ገልብጠን ጣልናቸው ብለህ ቱሪናፋ የምትነፋበት የምትነፋባቸውን ሰዎች ዳግምሽ ኮኮል በላቸው እያልክ ነው። እና እኔ ይሄ ትክክል አይደለም። እንግዲህ የፌዴራል ፖሊስ እንዳልኳችሁ መግለጫ ሰጥቷል። በመግለጫው የሞተ ሰው የለም። በህግ ጥላ ውስጥ ግን የተጠየቁ ሰዎች አሉ፣ እየተጠየቁ ያሉ ሰዎች አሉ እየተጣሩ ወንጀል በወንጀል የሚያስጠይቃቸው በወንጀል ይጠየቃሉ። ከዛ ባለፈ ደግሞ የሚለቀቁት ይለቀቃሉ የሚል ምንድን ነው ስፖርት በባህሪው የተጣላን የሚያቀራርበው ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን ተቆጣጥሯል። ይሁን እንጂ በሀስተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና ህዝባን ለይታ ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱ ላይ ፖሊስ ጥብቅ እርምጃ እንደሚወስድ እና በቀጣይም ስፖርቱ ለእንደዚህ አይነት ስርዓት አልበኝነት ተገቢ እንዳይሆን ፖሊስ ከሚመለከተው አካላት ጋር ተቀራርቦ እንደሚሰራ ያስታውቃል ይላል። እንዳልኳችሁ ሰኔ ሁለት ቀን 2017 የወጣ ነው መግለጫው። እውነታው ይሄ ነው ለማለት ነው። ሌላው እንግዲህ ወደ ጎረቤት ኤርትራ ስንሄድ ኤርትራ ሙሉ ለሙሉ የቪዛ ማዕቀብ ኤክሴፕሽናል ብዬ ትናንት ያቀረብኩላቸው አሉ። ከነዛ በቀር ለተወሰነ የመንግስት ባለስልጣናት የዲፕሎማቲክ ቪዛ አሜሪካ ውስጥ ዜጋ ሆነው የአሜሪካ ዜጋ ሆነው ስፓውስ ይሄ ባል ከሆነ ሚስቱ ሚስት ካለች አሜሪካ ባሏ ወይ አዶፕት የሚደረጉ ካልሆነ በቀር በምንም አይነት የትምህርትም፣ የጤናም የቱሪዝምም ቪዛ ወደ አሜሪካ እንዲገቡ የተከለከለባቸው አስራ ሁለት ፉል ሪስትሪክትር ከሆኑ ሀገሮች አንዷ ነች። በተመሳሳይ የኡጋንዳ መንግስት የኤርትራ የወንጀል ካርቴል የተደራጀ የህገወጥ ዝውውር፣ የተደራጀ አደገኛ ዕፅ ዝውውር፣ የመኒ ላውንደሪንግ በህገወጥ መንገድ በአደገኛ ዕፅ ዝውውር፣ በአደገኛ የጦር መሳሪያ ንግድ፣ በሰዎች ዝውውር የተገኘን አደገኛ ገንዘብ በአደገኛ መንገድ በወንጀል የተገኘን ገንዘብ መኒ ላውንደሪ ማድረግ በህጋዊ መንገድ የተገኘ አስመስሎ ወደ ህጋዊ ቋት ለማግባት ልክ ሪል ስቴት ላይ ይሰማራሉ። ካምፓላ ላይ ዩጋንዳ ላይ እርሻ ላይ ይሰማራሉ። ከዝቅተኛ ከችርቻሮ ጀምሮ እስከ ጅምላ ንግድ እስከ ደቡብ ሱዳን የተዘረጋ እስከ ጁባ ድረስ የተዘረጋ የንግድ መስመር ተጠቅመው በዛ ምክንያት ይህንን ወንጀልና ወንጀለኝነትን ለመከላከል አፍሪካ ኢንተለጀንስ የመረጃ ምንጭ የአፍሪካ ኢንተለጀንስ ነው። እሱ ባወጣው መረጃ መሰረት ከባለፈው ጃንዋሪ ኦልሞስት አሁን ስድስተኛ ወሩ ነው። ኦፊሴላዊ በመንግስት አልተገለጸም፣ ወይንም ኮሚኒኬት ያልተደረገ ነገር ግን ካምፓላ ኳይትሊ ብሎክስ አራይቫል ኦፍ ኤርትሪያን አሳይለም ሲከርስ፣ በተለያየ መንገድ ጥገኝነት ለመጠየቅ ያው እንግዲህ ኡጋንዳ አንዱ የስደተኞች ኳራንታይን ሆኖ ያገለግላል፣ ወደ አውሮፓ ወደ ካናዳ ወደ አውስትራሊያ ለሚሄዱ ኢትዮጵያውያንን ጨምሮ የፖለቲካ ጥገኝነት ነው የሚሉ አሉ። አንዳንድ የተለያየ ምክንያት ያቀርባሉ። አሁን እዛም ምክንያቱ ላይ አይደለውም ኔ ማይንስ ለእነዛ እንደ ኳራንታይን ማዕከል ሆኖ ያገለግላል። በዛ ምክንያት ወደ ካምፓላ ኡጋንዳ የሚገቡ ኤርትራውያንን ብሎክ ማድረጓል፣ በአሳይለም እንዳይመዘገቡ ቪዛም እንዳይሰጥ መከልከሉን ነው እንግዲህ ዩጋንዳያን ገቨርንመንት ዋንትስ ቱ ስቴፕ አፕ ኢትስ ፋይት አገንስት ሂውማን ህገ ወጥ ሰዎች ዝውውር አንድ መኒ ላውንደሪንግ ኔትወርክ ሴት ባይ ኤሪትሪያን ኢሚግሬት እንግዲህ የኤርትራ መንግስት በደህንነቱ አማካኝነት ህገ ወጥ ሰዎች ዝውውር፣ የአደገኛ ዝውውር፣ የጦር መሳሪያ ዝውውር ከሚፈጽምባቸው ገንዘብ ከሚሰበሰብባቸው በውጭ ምንዛሬ በሌሎች ሀገራት ላይ የውጭ ምንዛሬ ሰቦታች ከሚፈጽምባቸው አንዱ ኡጋንዳ ነው። ሌላው ደቡብ ሱዳን ጁባ፣ ሱዳን ውስጥ ይሰራሉ። ከየመን ወደ ኤርትራ የህገ ወጥ የጦር መሳሪያ በዚህ በአነስተኛ የአሳ ማጥመጃ ጀልባዎች ይሰማራሉ። ከዛ በፊት እንግዲህ ሬድሲ ኮርፖሬሽን የሚባል ነበራቸው መንግስታዊ ንግድ ድርጅት የጦር መሳሪያ እስከ ኮንጎ ድረስ ይነግድ የነበረ ማለት ነው። ይህ የተባበሩት መንግስታትን ጨምሮ የተለያዩ ተቋማት ያወጡት መረጃ ነው። በተመሳሳይ ወደ ጎረቤታችን ሶማሊያም ስንሄድ እንግዲህ በኢንተርናሽናል ሌበር ኦርጋናይዜሽንስ በ113 ኛው ጉባኤ ላይ ለመሳተፍ በሶማሊያ የሰራተኛና ማህበራዊ ጉዳይ ሚኒስትር የሱፍ መሐመድ አዳን የተመራ 23 ልዑካን ወደ ስዊዘርላንድ ሄዶ የነበረ ቢሆንም 13ቱ በዛው መጥፋታቸው እየተነገረ ነው። ይሄ ጀስት በጣም ስካንዳል ነው፣ ቅሌት ነው። ቅሌቱ የሚመነጨው አስራ ሶስቱ የባለስልጣን የአኤሎ ኢንተርናሽናል ሌበር ኦርጋኒዜሽን ተሳታፊ ተብለው የሄዱ ወደ አውሮፓ ወደ ተለያዩ ቦታ ጥገኝነት ለመጠየቅ የሄዱ ናቸው የሚል እንግዲህ ከ23 13ቱ ጠፍተዋል። ስካንዳል ኢን ስዊዘርላንድ ኦቨር ሃፍ ኦፍ ሶማሌ ዴሊጌሽን ዲሳፒሪንግ ኢን ማይግሬሽን ሩዝ ዋርቴር ኒውስ ጁን 8 2025 ያወጣው መረጃ ነው። ይሄ በጣም በጣም የሚገርም ነው እና ሀያ ሶስቱ ነው ሲሄዱ በዲፕሎማቲክ ፓስፖርት ተሰጧቸው። ዲፕሎማቲክ ፓስፖርት ይዘው እስካሁን የሱማሊያ የሰራተኛና ማህበራዊ ጉዳይ የሰጠው መግለጫ ያለም እንግዲህ ሮመሮች የሚወጡ መረጃዎች ምንድን ናቸው? እነዚህ ሄዱት ከፍተኛ ገንዘብ ከፍለው ከዚያ ቲም ጋር የተጓዙ ናቸው። አስቀድሞም ሲሄዱ ለመጥፋት ነው የሚላለ እንግዲህ በተመሳሳይ የሶማሊያ መንግስት የሚሰጠው መረጃም ካለ ወደ እናንተም ማድረሳቸው ይሆናል። ከግብፅ ሳውዲ አረቢያ የሚዘረጋ አፍሪካን ከኤዥያ የሚያገናኝ የሙሴ ድልድይ ማውሰስ ብሪጅ 13 ኪሎ ሜትር ገደማ የሆነ በአራት ቢሊዮን ዶላር ሊገነባ ወደ ሂደት እየተገባ ነው ብያችው ነበር። ትናንቱ ከትናንት ውስቲያም በተመሳሳይ ሳውዲ አረቢያ አንድ መቶ ቢሊዮን ዛፎችን የመትከልና በጣም ሰፊ የሚባለው የሳውዲ አረቢያ ክፍል እንግዲህ እንደምታውቁት በረሃ ነው። ይህንን በረሃማነት ለመከላከል መቶ ቢሊዮን ዛፎችን ለመትከል አቅዳ እየሰራች ነው። ይሄ በሀያ ሰላሳ ከአምስት አመት በኋላ ቢያንስ እስከ ሃምሳ ስልሳ ቢሊዮን ዛፎች እንደሚተከሉ ነው እየቀረበ ያለው ሪፖርት። ዝሮ ዝሮ ይሄ መቶ ቢሊዮን ዛፎች መትከል ብቻም ሳይሆን እንግዲህ በኢትዮጵያ መንግስት በኩል አይሆፕ የተወሰነ ቢያንስ አንድ ቢሊዮን ችግኝ ለማቅረብ ወይ አምስት መቶ ሚሊዮን ችግኝ እንኳ ብናቀርብ፣ አንድ ችግኝ በአራት ዶላር ብንሸጥ ሁለት ቢሊዮን ዶላር ማግኘት እንችላለን ማለት ነው። ይህንን እንግዲህ የሚመለከተው የኢትዮጵያ መንግስት አይሆፕ፣ በዚህ ደረጃ ብንሰራ፣ አንደኛ የወጣቶችንም ከታች ጀምረው ችግኝ ለሚያፈሉ በችግኝ ማልማት ላይ ለተሰማሩ ወጣቶቻችን ከፍተኛ የስራ እድል እንፈጥራለን። ሁለተኛ ደግሞ የውጭ ምንዛሪያችንን ማሳደግ ግኝታችንን ማሳደግ እንችላለን። አይሆፕ ኢትዮጵያ ደግሞ በዚህ በግሪን ሌጋሲ ከፍተኛ የሆነ እውቅና ያገኘንበት ነው። የሳውዲ አረቢያን ኤምባሲ የሳውዲ አረቢያን መንግስት በዚህ ደረጃ አፕሮች ማድረግ ቢቻል በሚል ነው መቶ ቢሊየን ዛፎችን የመትከል በነገራችን ላይ ልክ በአለም ላይ ላርጀስት ወል የሚባለው ግሬትስት ወል ትልቁ ግንብ የሚባለውን የሰራችው ቻይና ጎቢ የሚባለውን በረሃም ወደ ትልቁ ምንድንነው የሚሉት እንዲም ዘላርጀስ ዘቢገስት ደዘርት ኢንቶለሽ ፎረስት በመቀየር ምንድነው ይሄ ዘላርጀስት ግሪን ኤሪያ የሚባለው ነ ሬት ወል እንደሚባለው ግሬት ግሪን ኤሪያን ቻይና ገንብታለች። በ1970ዎቹ ሰማንያዎቹ፣ እስከ ዘጠናዎቹ ድረስ ከፍተኛ የሆነ አቧራ ብናኝ አሸዋ እየተነሳ ቤጅንግን ጨምሮ የቻይና ከተሞችን ቀንን ወደ ጨለማ ይከት የነበረውን እሱን አሰራር የቀየሩበት ውጤታማ ያገኙበታል። ሰው ገንዘብም ስላለ ይህንን ውሃ በመጥለፍ ትሪት በማድረግ የድሪፕ ጠብታ ልቀጥታ ዛፉ ከተተከለ በኋላ ዛ ዛፍ ላይ ውሃ እንዲያገኝ በማድረግ እንግዲህ አንደኛ የኢትዮጵያ ዝናብ ንፋስ የምታገኝ ራሱ ከሳውዝ አረቢያ የሚነሳው ንፋስ ነው። እዛ ሳውዲ አረቢያ ላይ አረንጓዴ መሆኑ ይሄ ከተሳካ ዲስ ድሪም መቶ ቢሊዮን ችግኝ ከተተከለ የሳውዲ በረሃ ወደ አረንጓዴ ከተቀየረ ለኢትዮጵያ በተለይ በዚህ በደቡብ እና ደቡብ ምስራቅ አካባቢ ላሉ አካባቢዎችም የአየር ንብረት ለውጡ ውጤት የሚያመጣ ነው የሚሆን ከዛ በፊት ግን ይህን እንደ ፕሮጀክት ወስዶ የኢትዮጵያ መንግስት የሳውዲ ኤምባሲን በመንግስት ደረጃ ደግሞ መንግስት ለመንግስት በትንሹ ግድ የለም እኛ መቶ ሚሊዮን ችግኝ ብናቀር እና አንድ ችግኝ ሌት በአምስት ዶላር እንኳ ብንሸጥ አምስት መቶ ሚሊዮን ዶላር ማግኘት እንችላለን እና ይህንን ብናስብበት ለማለት ነው። በጋቱሎ አጫጭር መረጃዎችን ነኝን ይመስላሉ። ምሽት ላይ ተጨማሪ መረጃዎቹን ወደ እናንተ የማድረስ ይሆናል። በጋት ለታዊ ኢትዮጵያ በክብር ለዘላለም ትኖር። ተንኪው አመሰግናለሁ።